ሰላም ጤና ይስጥልን ተመልካቾቻችን። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ፓርላማ ወቅታዊ መሰናዷችን እንሆ ጀመረ። በዛሬው ዕለት እንግዲህ በኢፌዴሪ የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስትርን የ2018 ዓም የመጀመሪያ ሩብ ዓመት አፈጻጸም ሪፖርት ገምግሟል። ሚኒስትር መስሪያ ቤቱም ሪፖርቱን አቅርቧል። ሪፖርቱን በሚመለከት ተጨማሪ ማብራሪያ እንዲሰጡን የጤና ሚኒስቴር ሚኒስትርን ክብርት ዶክተር መቅደስ ዳባን እዚሁ ስቱዲዮ ጋብዘናል። ከፕሮግራማችን ፍጻሜ እንድትከታተሉን የአክብሮት ግብዣችን ነው። ጥሩ ጊዜ ክብርት ዶክተር መቅደስ ዳባ በዛሬው እለት እንግዲህ በኢፌዴሪ የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስቴርን የ2018 ዓ ም የመጀመሪያ ሩብ ዓመት አፈጻጸም ሪፖርት ገምግሟል። በተለይም ሚኒስቴር መስሪያ ቤቱ በሩብ ዓመቱ ምን ምን አቤት ተግባራትን ፈጸመ? ምን ምን ስኬቶችን አስመዘገበ? ጠቅለል አድርገው ምን አቅሎ ምን አሳካ የሚለውን ነገር ጠቅለል አድርገው ይገልጽ ብሎ እሺ፣ እጅግ አድርጌ አመሰግናለሁኝ። ከሌሎቹ አመቶች የ2018 የበጀት ዓመትም በተለይ ደግሞ የመጀመሪያውን ሩብ የአፈጻጸም ዓመት ለየት የሚያደርገው በጤናው ዘርፍ የልማት እንዲሁም ደግሞ የኢንቨስትመንት እቅዳችንን በሶስት ዓመት በአስር ዓመት አድርገን እናቀርባለን የዛ የሶስት ዓመቱን በባለፈው ሁለት ዓመት ጨርሰን 2018 የመጨረሻውን አንድ ዓመት የምንፈጽምበት ዓመት ነው። ከዛም አንጻር በባለፉት ሁለት ዓመታት የሰራናቸውን ጠንካራ ነገሮች በመለየት ክፍተት ያለባቸውን በተለይም ደግሞ ስንሰራ እቅዳችንን በምናጠናክርበት ጊዜ የምንሰራው ከወረዳ ደረጃ ጀምሮ ስለሆነ ያ ከወረዳ ጀምሮ ያለ አገልግሎታችንን እንደምናዘጋጀው የ2018 የመጀመሪያው ሩብ ዓመት እቅዳችንንም ደግሞ ይህንን የመጨረሻውን ሶስተኛውን ዓመት የጤናው ዘርፍ የልማትና የኢንቨስትመንት እቅዳችንን በምን ደረጃ እናስኪድ በሚል የሰራንበት አመት ነው ማለት ነው። ከዚህ አንጻር እንግዲህ ከወረዳ ጀምሮ ነው የጤናው ዘርፍ አገልግሎቶች የሚዘጋጁት። ያንንም ደግሞ ከጤናው ዘርፍ ፋይናንስ፣ ከጤናው አገልግሎት አንጻር፣ በተለይም ደግሞ ማህበረሰብን ተደራሽ ከማድረግ አንጻር ብዙ እቅዶች በውስጡ ይዞ የተከናወነ የመጀመሪያ ሩብ ዓመት ነው ማለት ነው። እነዚህን ስንመለከታቸው በአምስት በተለያዩ ዘርፎች እንመለከታቸዋለን። አንዱ የጤናው ዘርፍ ፋይናንስ ነው። የጤናው ዘርፍ ደግሞ የጤና ባለሙያዎች እና የጤና ባለሙያዎችን ደግሞ የነሱን ተደራሽነት ከመጨመር አንጻር ደግሞ የሙያ ማጎልበቻ ስራዎች፣ በተለይ ደግሞ የሚሰሩበትን የጤና ላይሰንስ የምንለውም ማለት ነው። ያንን መረጃዎች ከማጠናከር አንጻር ብዙ ስራዎች የተሰራበት አመት ነው። ከዛ በተጨማሪም ደግሞ የጤናው ዘርፍ ደግሞ ሌላኛው ግብአት የመድኃኒቶችና የሕክምና መሳሪያዎች ግብአት ነው። ከዛ በተጨማሪ እንደ ሁል ጊዜ እንደ ትኩረት አቅጣጫችን የምንመለከተው የመጀመሪያ ደረጃ ጤና ክብካቤ ከጤና ኬላዎች ጀምረን፣ በጤና ጣቢያዎች፣ በመጀመሪያ ደረጃ ሆስፒታሎች እንዲሁም ደግሞ እስከ ስፔሻላይዝድ እና ሪፈር የሚደረግባቸው ሆስፒታሎቻችን ጭምር ያሉ የትስስር ስራዎቻችንን አብረን የምንመለከትበት ነው ማለት ነው በዛም ስራዎች ውስጥ የተገኙ ትልልቅ ምርታዎችን ለመጥቀስ ሞክራለሁኝ ከዛ በተጨማሪ እንግዲህ እነዚህን ሁሉ በማስተሳሰር እና እንደ አገርም የትኩረት አቅጣጫችን የሆነው በተለይ ደግሞ የአገር ውስጥ ምርትን የመጨመር አንዱ የትኩረት አቅጣጫ አለ እንደ ጤናም ደግሞ ዘርፍ በመድሃኒት እንዲሁም ደግሞ የመድሃኒት ግብዓቶቻችንን እንዴት አድርገን እናሻሽላለን የሚለውን በበለጠ የምናይበት ነው ማለት ነው በተለይ የጤናው ዘርፍ ፋይናንስን ከማየታችን በፊት በጤናው ዘርፍ ላይ በጣም ትልቅ መርታ የተገኘበት ትልቅ ድል የተገኘበት የመጀመሪያ ሩብ ዓመት ነው የሚያስብለው በቁጥጥር በመድኃኒት ዘርፍን ብቻ ሳይሆን በአጠቃላይ የጤናው ዘርፍ የቁጥጥር አቅም በዓለም አቀፍ ደረጃ የማቹሪቲ ሌቭል ስሪ ያገኘንበት የመጀመሪያው የሩብ ዓመት በዚሁ ዓመት ላይ ስለሆነ ትልቅ ድል የተገኘበት ዓመት ነው። ይህ እንግዲህ በዓለም አቀፍ ደረጃ ካሉ ውድድሮች ውስጥ በተለይ ደግሞ በሀገር ውስጥ የምናቀርባቸው መድኃኒቶች አቅርቦት፣ ጥራት ቁጥጥር ደረጃ የመድኃኒትእና የምግብ አቅርቦታችንን እና ቁጥጥር ደረጃችን ምን ደረጃ ላይ እንደደረጀ ያሳየ ነው ማለት። ከዚህ አንጻር እንግዲህ አገራችን ከአፍሪካ ዘጠነኛው ሀገር ሆና በተለይ ደግሞ በአፍሪካ ቀንድ የመጀመሪያው ሀገር ሆና ተመዝግባለች። ከአፍሪካን በተለይ ደግሞ ምስራቅ አፍሪካ አቅጣጫ ደግሞ ከተመለከትን መድኃኒት አቅርቦትን በተለይ ሀገር ውስጥ አምራቾችን ይዘን በመመዝገብ ደረጃ ትልቅ አቅም የፈጠረበት አመት ነው ማለት ነው። ይህ ሩብ አመት እንግዲህ ለጤናው ዘርፍ ይህንን በተለይ ደግሞ በቁጥጥር ደረጃ አንጻር ከፍተኛ ውጤት የተመዘገበበት ይህም እንግዲህ ያንን አስቀጥለን የምንቀጥልበት ግን ለዚህኛው ሩብ ዓመት ብቻ የሚሰራ ሳይሆን በሚቀጥለው ሶስት ዓመትም ተከታታይ ስራዎችን ሰርተን የሚቀረው የማቹሪቲ ሌቭል ፎር የምንለው ነው። ያንን የቁጥጥር ደረጃ አቅም ደረጃ እስክንደርስ ድረስ ደግሞ ሁሉም ባለድርሻ አካላት በተባብሮ መስራት ይፈልጋል። ይህንን እንግዲህ ከሌሎች ለየት የሚያደርገው በኢትዮጵያ ውስጥ እንደምናውቀው ከታች በሁሉም በፌዴራል ደረጃም እንዲሁም ደግሞ በሁሉም ክልል ደረጃ በከተማ መስተዳደሮች ደረጃ የሚደረግ ቁጥጥርን አንድ ላይ ይዘን የምንሰራበት ስለሆነ የሁላችንም ትብብር ያመጣው ነው ማለት ነው። የሀገር ውስጥ አምራቾችና የግል ባለሀብቶችንም ጨምሮ ማለት ነው። ከዛ በተጨማሪ በቁጥጥርና ተደራሽነትን ከመጨመር አንጻር ደግሞ ከአርባ ሦስት ሺህ በላይ የሚሆኑ ባለሙያዎችን በተለይ ኖ ላይሰንስ ኖ ፕራክቲስ ብለን በዚህኛው የመጀመሪያው ሩብ ዓመት ባለሙያዎቻችን የጤና ባለሙያዎቻችን አገልግሎት በሚሰጡበት ጊዜ የሚሰጡት አገልግሎት በታደሰ የሙያ ፍቃድ እንዲሆን ከማድረግ አንጻር ከ43 ሺህ በላይ የሚሆኑ ባለሙያዎቻችን የታደሰ የሙያ ፍቃድ እንዲኖራቸው ማድረግ ተችሏል ማለት ነው። አንዱ ሌላ የትኩረት አቅጣጫችን ግብዓት ነው። እንደሚታወቀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ደግሞ የጤና ዘርፍ ብቻ ሳይሆን በሀገር አቀፍ ደረጃ ሁላችንም እራስ ኢትዮጵያ ታምርት የሚለው ንቅናቄ ከተጀመረበት ጊዜ ጀምሮ በጤናው ዘርፍ እንደምናስታውሰው ከ2016 በፊት የነበረው የጤና አቅርቦት የመድኃኒት አቅርቦትን ስንመለከት 8 ፐርሰንት ድረስም ዝቅ ያለበት ጊዜ ነበር፣ ከሀገር ውስጥ አምራቾች የሚገዛው ማለት ነው። ያንን በጣም ትኩረት በመስጠት ሀገር ውስጥ አምራቾችን በመደገፍ ከዛም በተጨማሪ ደግሞ ለእነሱ የሚያስፈልገው የፋይናንስ እንዲሁም የተለያዩ ነገሮችን ድጋፍ በማድረግ አንዱን አምራቾችን ከሌላ አምራቾች ጋር በማስተሳሰርም እንደምናስታውሰው 2017 የበጀት አመትንም ስንገባ ከነበረበት ደረጃ ወደ 36 ከዛ በኋላ ደግሞ አሁን 2017ን የበጀት አመት ስንዘጋ በ41 ፐርሰንት የሀገር ውስጥ አምራቾችን መድኃኒት አቅርቦት ይዘን የገባንበት አመት ነው። ስለዚህ በዚህ 2017 ደግሞ በመድኃኒት አቅርቦት አንጻር ትልቅ የተሰራ ስራ የምንለው ምንድን ነው? የውል የተገባለት የመድኃኒት አቅርቦት ስርዓታችን ነው። ያዩለ የተገባለት የመድኃኒት አቅርቦት ስርዓትን ስንመለከት እንግዲህ የመድኃኒት አቅርቦቶቻችን ምን ያህል ያስፈልገናል፣ ምንድን ነው የምፈልገው ብለው በሁሉም ተቋማት ደረጃ ዝግጅት እንዲያደርጉ እድል ሰጥቷል ማለት ነው። ያ እንግዲህ እኛም እንደ መድኃኒት አቅርቦት አገልግሎታችን ሚኒስቴር መስሪያ ቤታችንም ደግሞ ክልል ድረስ ያሉ ወይም ተቋሞቻችንን በደንብ የመደገፍ ስርዓቱን የማጠናከር አቅም ፈጥሯል። የጤና አስተዳደርና ቁጥጥር አዋጃችን እንግዲህ 2017 ዓ ምት ይሄ 2018ን ስንመለከት የተከበረው ምክር ቤት ባጸደቀልን በዚህ የጤና ቁጥጥር እና አገልግሎት አዋጅ ከዛ ውስጥ ካለና ሁለተኛው ደግሞ አዋጃችን የመድኒት አቅርቦት እና የፈንድ አቅርቦቱ አዋጅ ነው። ሁለቱ አዋጆች የሚተገበሩበት ዓመት ነው ማለት ነው። ከዛ አንጻር ከዛ ውስጥ አንዱን ስናወጣ ይህ ውለት የገባለት የመድኃኒት አቅርቦትን እንተገብራለን ብለን ያለበት ስለሆነ በዚህ ሩብ ዓመቱ ከአራት ሺህ ዘጠኝ መቶ በላይ የሚሆኑ የጤና ተቋማት ለዚህ ውለት የገባለት የመድኃኒት አቅርቦት ምን ያህል መድኃኒት እንደሚያስፈልጋቸው በመጠየቅ በጣም ሰፊ የሆነ የበጀት ስራዎችን እየሰራን ያለ ነው ማለት ነው። በዚህም እንግዲህ ከሰላሳ ስምንት ቢሊዮን በላይ የሚሆን የመድኃኒት ግዢ ዝግጅት አድርገን እያስገባን ያለ ነው። ይህ እንግዲህ በመንግስትም በአጋር ድርጅቶችም ያለ የጋራ ቅንጅት የግዢ ስርዓቶች ተደርገዋል። እንግዲህ የመጀመሪያው ሩብ ዓመት ይህንን የምንፈጽምበት ነው። አንዱ የሩብ ዓመቱ ትኩረት አቅጣጫ የነበረው እና አሁንም እየሰራንበት ያለው ደግሞ መድኃኒትን ለህብረተሰቡ ስናቀርብ የመጨረሻው ደረጃ የአቅርቦት ሰንሰለት የምንለው አለ ላስማይል ዴሊቨሪ ማለት ነው። የትኩረት አቅጣጫችን ሆኖ በዚህኛው ሩብ ዓመት በሚቀጥሉትም የምንሰራው ስራ ይሆናል። ነገር ግን በቅርብ ቀን እንደምናስታውሰው በህዳር አንድና ሁለት የዲጂታል የጤና አገልግሎታችንን ከፊት ለፊት ያመጣበትና ክቡር ፕሬዚደንት አቶ ታያስ ቀጽርላሴ በተገኙበት በእሳቸውና ሌሎችም የክልል ርዕሰ መስተዳድሮች የከተማ ከንቲባ በተገኙበት በአዲስ አበባ የጀመርነው የጤንነቴ መድኃኒት አቅርቦትን ብቻ ሳይሆን የሕክምና አገልግሎታችንን በዲጂታል መተግበሪያ የምናገኝበትን ስልት በክቡር ጠቅላይ ሚኒስትር የሀሳብ አመንጪነት በተለይ ደግሞ በአዲስ አበባ የመጀመሪያ እንደ ተግባሪነት በመጀመር በቀጣይ ደግሞ በሁሉም በክልሎች የሚሰራውን ወደ ትግበራ የገባንበት ነው። የሩብ ዓመቱን ጨርሰን ወደዚህ ስንሻገር ያለ የሆነ ነው። ነገር ግን በሱ ላይ በጣም ብዙ ስራዎች ስንሰራ ይቆየንበት ነበር ማለት ነው። ከመድኃኒት አቅርቦት አንጻር ፋርማሲዎች ምን ያህል አላቸው፣ ምን ያህል ዝግጅት ያስፈልገናል የሚለውን በተለይ ደግሞ ለዝግጅትም ለአቅርቦትም ለህብረተሰብ በተለይ የቱ ጋለ የት ማግኘት እችላለሁ የሚለውን ጥያቄ ከመመለስ አንጻር ከተሰሩ ስራዎች ውስጥ አንዱ ይሆናል ማለት ነው። ባለፈው ሩብ ዓመት በነበሩ አፈጻጸም የታቀደው እንዳይፈጸም ለአፈጻጸሙ ማነስ በምክንያትነት ሊጠቀሱ የሚችሉ ጉዳዮች ይኖራሉ። ዓለም አቀፋዊና አገር አቀፋዊ የሆኑ ተግዳሮቶች ይኖራሉ ና እስኪ እነዚህ ተግዳሮቶች ምን ይመስላሉ? በተለይም አፈጻጸሙ ከፍ እንዳይል ቋሚ ኮሚቴውም ሲገልጽ እንደነበረው 89 ፐርሰንት አካባቢ አፈጻጸም ተመዝግቧል እና በተለይም ከዚህ ጋር ተያይዞ የነበሩ አገራዊና ለም አቀፋዊ ተግዳሮቶች ምን ይመስላሉ? በአጠቃላይ በዚህ ስንመለከት 89 ፐርሰንት በላይ አፈጻጸም አፈጻጸም ተገኝቷል። ያ ማለት የመጀመሪያው ሩብ ዓመት ብዙ ጊዜ ቅዶቻችንን በአንድ ላይ የምናሰባስብበት ከባለፉት የተማርናቸውን ነገሮች ደግሞ በሚቀጥሉት ሶስት የሩብ ዓመቶች አጠናክረን የምንሰራበት ጊዜ ስለሆነ አብዛኛው ነገር በተግዳሮት ብቻ ሳይሆን ከእቅድም አንጻር ብዙ ጊዜ በዛ ደረጃ መሆኑ በፊቶቹ የመጀመሪያ ሩብ ዓመት ከሚሰሩ ስራዎች አንጻር ስንመለከተው የተሻለ አፈጻጸም ያለው ነው። ግን ገና ብዙ ይሄ ማለት ከእቅድ አንጻር ስለሆነ ገና ብዙ አጠናክረን መስራት ያለብን ስራ አለ። አጠቃላይ ተግዳሮቶች ብለን ከተመለከትን ዋናው ሪፖርት ነው። ሪፖርት ላይ በጣም ጠንካራ ስራ ይፈልጋል። እስከ ታች ከወረዳ ጀምረን የምንሰራው ስራ ነው። ለዚህም እንግዲህ በጤናው ሴክተር ስንመለከት ዲኤችአይኤስ የምንለዋለን እሱን ሪፖርት ነው የምንጠቀመው። እሱን ሪፖርቲንግ ሲስተም ላይ ሁሉም በደንብ መረጃዎቹን ማስገባት ይፈልጋል ማለት ነው። ስለዚህ አፈጻጸሙ ተደርጎም ሪከርድ ካልተደረገ እንዳልተፈጸመ ነው ምንቆጥረው። ስለዚህ እንደ ተግዳሮት አንዱ ብለን የምንለው ምንድን ነው ይህንን የዲጂታላይዜሽን ስራችንን በደንብ ማጠናከር፣ ሪፖርቶች በደንብ የማስገባት ስራ አሁንም ተጠናክሮ መቀጠል አለበት። ለዚህም እንግዲህ ተቋሞችን በተለያዩ ግብአቶች የማሟላት የማጠናከር ስራ አሁንም መሰራት ያለበት ስራ ነው ማለት ነው። ለዚህ እንግዲህ ትኩረት አድርገናል። በሚቀጥለው የምንሰራውም ስራ አብሬ ብጠቅሰው ወረዳ ደረጃ የሚደረጉ የዲጂታላይዜሽን የዲጂታል አገልግሎቶቻችንን የመጨመር ስራ በሰፊው የምንተገብረው ይሆናል። በዲጂታል ብዙ ስራዎች ነው እንደ ትኩረት አቅጣጫ የምንሰራው። ሁሉም ሴክተር ትብብር ስለሚፈልግ ይሄንን አንዱ እንደ ተግዳሮት ብቻ ሳይሆን ይሄ ነው አንዱም ምክንያቱ የሚለው መግባት ያስፈልገዋል። ከዚህ ጋር ግን ስንመለከት አንዱ የአየር ንብረት ለውጥ በአጠቃላይ በዓለም አቀፍ ደረጃ እንደምንመለከተው አንዱ ተግዳሮት ነው። ተፈጥሯዊ እና ተፈጥሯዊ ያልሆኑ የወባ ወረርሽኝ፣ የሌሎች ወረርሽኞችን የመቆጣጠር ስራ ቅኝቱን በጣም ያከብደዋል። ስለዚህ አንዱ እሱ እንደ ተግዳሮት ነው። ሌላኛው በተለይ ደግሞ በሀገራት መካከል በተለይ በድንበር አካባቢ ያሉ የበሽታ ቅኝትና ቁጥጥር ስራዎች የሁሉንም ድንበሮች ቅንጅት ይፈልጋል። ስለዚህ ከዛ አንጻር በተለይ አዳዲስ ድንበር ዘለል በሽታዎች በሚመጡበት ጊዜ በሁለቱም ሀገሮች መካከል ያለ ጠንካራ የትግበራ ስርዓት ከሌለ አንዳንድ ጊዜ በሪፖርቶች በተለያዩ ነገሮች ላይ ጫና ይፈጥራል። ለምሳሌ የኮሌራ በሽታን በምንመለከትበት ጊዜ አንዱ ጫናችን ከነበሩት ውስጥ ነው። በተለይ ዝናባማ ወቅቶችን ተከትሎ እንደዚህ አይነት ወረርሽኞች ይመጣሉ። እንደምናስታውሰው በክትባት መከታተል፣ መከላከል ስራዎችን ሰርተናል። እንደ ተግዳሮት ግን በሁሉም በኩል ተባብረን ካልሰራን በስተቀር እኩል ለማቆም የራሱ ጫና ይፈጥራል። ስለዚህ ተናቦ በውስጥም በክልሎች መካከል በደንብ መናበብ ይፈልጋል፣ በሀገራትም መካከል ጠንካራ መናበብ ይፈልጋል። ስለዚህ አንዱ እንደ ተግዳሮት የሚቀመጠው ይሄ ነው። በአጠቃላይ በጤና ዘርፉ በአጠቃላይ በዓለም አቀፍ ደረጃ የጤና ፋይናንሱን ስንመለከት የራሱ ጫናዎች መጥተዋል። እንግዲህ እንደ ድሮ አይደለም። በአጠቃላይ የጤናው ዘርፍ ፋይናንስ ብቻ ሳይሆን የሌሎች የአጋር ድርጅቶች ለኢትዮጵያ ብቻ ሳይሆን በሁሉም ያለ ነገር ላይ ስንመለከት ዝቅ ማለት ነገር አለ። ከዛ አንጻር ግን ያንን ተግዳሮት እንደ አቅም ተጠቅመን ዘላቂ የጤና ፋይናንስ ስርዓትን የመገንባት ደግሞ አቅም አድርገን እየሰራንበት ነው ያለ ነው። እዚህም ላይ ስራዎችን እየሰራን ያለ ነው። ግን እንደ ተግዳሮት ከተመለከት ነው ከአሁኑ እስከሚቀጥለው እስከ ሀያ ሰላሳ ድረስ የጤና ዘርፍ የጤና ፋይናንስ ስርዓቱ ምን ይሆናል የሚለው አብረን ዜጋውም ሁሉም ባለድርሻ አካል አብሮ በደንብ መስራት ያለበት እና ሁላችንም በምግብ ራስን መቻል እንደምንለው ደግሞ በጤናው ዘርፍ የራሳችንን መቻል የምንችልበትን ነገር ተባብረን ኢትዮጵያን በደንብ አጠናክረን የምንወጣበት ስራ ይፈልጋል ማለት ነው። እንደ ተግዳሮት ነው፣ ግን እንደ አቅም ይዘ ነው በደንብ አውቀ ነው ተዘጋጅተን መቀመጥና መስራት ያለብን ስራዎች ነው ማለት ነው። እነዚህን ከጠቀስኩ እንደ ተግዳሮት ሌሎቹ ነገሮች ግን በዓለም አቀፍም በሀገር አቀፍም ደረጃ ያሉ ነገሮች ስለሆኑ እነዚህን በሪፖርት በመቀናጀት በክልሎች መካከል ደግሞ በተለይ አንዱ ተግዳሮት ሪፖርቶቹን ስንመለከት አንዱ ቦታ ላይ መቶ ፐርሰንት ከመቶም በላይ ከፍ ያለ ውጤት ይመዘገባል። በአንዱ ክልል ያለና በሌላው ክልል መካከል ያለው ግን የአፈጻጸም አቅም አሁንም ቢሆን እኩል አለመሆን ይታያል። ስለዚህ ትኩረት ሰጥቶ እነዚህ ክፍተቶች የሚለዩባቸው ቦታዎች ላይ በየሩብ ዓመቱ ከክልል ጤና ቢሮዎች ጋር ከክልል አመራሮች ጋር የምንሰራቸው ስራዎች አሉ። ግን ይህን ተግዳሮት ለመፍታት እና ሁሉንም እኩል አቅም ላይ ለማምጣት ጠንካራ ስራ በደንብ አሁንም ይፈልጋል ማለት ነው። እነዚህን ትኩረት አድርገን መስራት ይሻናል። የሩብ ዓመቱ አፈጻጸም በኢትዮጵያ ሕዝብ ሕይወት ላይ በተለይ በጤናው ዘርፍ ለምሳሌ ወረርሽኞችን በመከላከል ከኤች አይቪ ስርጭት ሊሆን ይችላል፣ የወሊድ መከላከያ እንዲሁም ደግሞ ድንገተኛ ለሆነ ምላሽ በመስጠት በኩል እንደው አፈጻጸሙ በኢትዮጵያ ህዝብ ህይወት ላይ ለውጥ አምጥቷል ብሎ መናገር ይቻላል። የሩብ ዓመቱን ስንመለከት እንግዲህ ውጤቶቹን ነው የምንመለከተው። ከዛ ውስጥ እንደው የእናቶች የህፃናት ጤና፣ የጨቅላ ህፃናት ጤና ብዙ ጊዜ ሌሎች ውጤቶች ተሰብስበው በአንዴ ለማየት ጊዜ ይፈልጋሉ፣ ወረርሽኝና ሌሎች ነገሮች ካልሆኑ በስተቀር ማለት ነው። ነገር ግን በሽታን መከላከል አክሞ ማዳን ትኩረት ያደረገ የጤና ፖሊሲ ከማስቀመጣችን አንጻር በተለይ መከላከልን ትኩረት አድርገን በመስራት የህፃናትን ክትባት የማዳረስ ስራ በጣም ሰፊ ተሰርቷል። ይሄ እንግዲህ በህይወት ላይ የሚያመጣውን የእናቶች የህፃናት በተለይ ደግሞ የተጋላጭነትን የመከላከል ስራ ትልቅ ለውጥ የሚያመጣ ነገር ነው። በአንዴም የማናያቸዋሉ በአንዴም የምናያቸዋሉ ማለት ነው። በሆስፒታል ውስጥ የመተኛት ከተኙ በኋላ ደግሞ በተለያዩ በኢንፌክሽኖች መጋለጥ ፐርሰንቴጆቹን በተለይ የጤና ኳሊቲን ከመጨመር አንጻር ብዙ ስራዎች ተሰርተዋል። እሱም ገና ግን የሚቀረው ቢኖርም ለውጦች እየታዩ እየመጡ እንደሆነ ያሳያል። ወሊድ ክትትል፣ የመጀመሪያ ደረጃ ጤና ክብካቤን ጨምሮ በሁሉም ቦታዎች ክትትል የማድረግ ስራ በሰፊው እየተሰራ ነው። ከዛ በተጨማሪ የጤና አገልግሎቶቻችንን ስንመለከት በሰለጠነ ጤና ባለሙያ የሚወልዱ እናቶቻችን ቁጥር እየጨመረ መጥቷል። ከነበረን ግብ አንጻርም በዚህ የሩብ ዓመት ያስቀመጥነውን ግብ ለማሟላት ችለናል። ነገር ግን አሁንም ሰፊ ስራ የሚፈልግ እና ምንም አይነት ሳንዘናጋ መስራት ያለብን ነው። የመጀመሪያ ደረጃ ጤና ክብካቤ ላይ በተለይ በጤና ጣቢያዎች ውስጥ የሚወልዱ እናቶችን ስንመለከት በዚህ ሩብ ዓመት ብቻ 18 ሺህ እናቶችን በዚህ ተቋማት ውስጥ ማገዝ ችለናል ማለት ነው። ይህም እንግዲህ በቀጥታ በሰዎች ህይወት ውስጥ ለውጥ ማምጣት ችሏል። በበሽታ መከላከል፣ በወረርሽኝ በእነዚህ ሁላ ከተመለከትን የሞት ምጣኔ በተለይ ደግሞ በወባው ስንመለከት በፊት ከነበረውን ብቻ አይደለም፣ በባለፉት ሶስት ዓመታት ራሱ ከነበረው በጣም ዝቅ ያለ መሆን ችሏል። የበሽታው መጠን ብንመለከት ከአንድ ሚሊየን በታች ማድረግ ተችሏል፣ በሰዎች ቁጥር ራሱ ከተመለከት ነው። ስለዚህ እነዚህ እነዚህ በቀጥታ ቶሎ የሚታዩ በሰዎች ህይወት ላይ የሚታዩ ለውጦች ናቸው። በአደጋ መከላከል መቆጣጠርና ስራ ላይ ግን አሁንም አጠናክረን ስራዎች መቀጠል ያስፈልገናል። ወደ መጨረሻው ጥያቄ እንም አልፈው እንግዲህ ለቀጣይ እቅዳችሁ ለቀጣይ እቅድ አፈጻጸም መሳካት ከቋሚ ኮሚቴው ከምክር ቤቱ እንዲሁም ደግሞ ከባለድርሻ አካላት እና ከህብረተሰቡ በተለይም ደግሞ የህብረተሰቡ ተሳትፎ ወሳኝ ነው እና ከህብረተሰቡ ጋር በጋራ ለመስራት ያሉት ዝግጁነት እና በቀጣይ የሚኖር ቅንጅታዊ አሰራር ምን ይመስላል? በተለይ ይሄ የ2018 የመጨረሻው የጤናው ዘርፍ እቅዳችንን የምንዘጋበት ዓመት ስለሆነ እና የሚቀጥለውን ዝግጅት የምናደርግበት ጊዜ ከመሆኑ አንጻር በባለፈው ሶስት ዓመታት አቅደን የነበረውን በጣም በከፍተኛ ሩጫ መሄድ ያለብን ጊዜ ነው። እነዚህን ደግሞ ዘግተን በአጠቃላይ የዘላቂ ልማት ግቦች ውስጥ ያስቀመጥናቸውን ግቦች ደግሞ ለመዝጋት የቀረን ጥቂት ዓመት ነው። በፈረንጆች አቆጣጠር በሀያ ሰላሳ ነው እንግዲህ ያስቀመጥነው። እነዚን ግቦች ከማሟላት አንጻር በጣም ትኩረት ሰጥተን የመስራት ያለብን ጊዜ ላይ ነው ያለ ነው። ያ ምን ያሳየናል? በጤናው ዘርፍ ያሉትን ትኩረቶቻችንን በደንብ ህብረተሰቡ አብሮ ከማህበረሰብ ተሳትፎ የሚፈልጉ ስራዎችን በተለይ መከላከልን ያተኮሩ ስራዎቻችን በአንድ እጅ እንደማጨብጨብ ነው የሚሆነው ሁላችንም ተባብረን ካልሰራን። ከዚህም አንጻር በህፃናት ጤና፣ በእናቶች ጤና፣ ወረርሽኞችን መከላከል በዘላቂ የምንሰራቸው ስራዎች ላይ ሁሉም ባለድርሻ አካላት ተባብሮ መስራት ይፈልጋል። የውሃ አቅርቦት፣ የንጽህና አገልግሎት የጤና ብቻ ተቋማት ሳይሆን የማህበረሰብ አቀፍ ስራዎች ስለሚፈልጉ በዚህ ከባለድርሻ አካላት ጋር በደንብ ተናቦ መስራት ይፈልጋል። በዚህም በተለይ ደግሞ የጤና ማህበራዊ ባህልና ስፖርት ቋሚ ኮሚቴው ብቻ ሳይሆን የተጠሪ ተቋማት የክልሎች የሁላችንም ተባብሮ ስራ ስለሚፈልግ በዚህ ላይ ሁላችንም ጠንክረን ዛሬ ድረስ ያገኘናቸው ውጤቶች ላይ ብዙ ገና የሚያኮሩን አይደሉም። በጣም ገና ወደኋላ የቀሩ ነገሮች ስላሉን እነዚህን አጠናክረን መስራት ላይ ሁላችንም ተባብረን እንድንሰራ በዚሁ ጥሬን በዚሁ ማቅረብ ፈልጋለሁኝ። ሁሉም ባለድርሻ አካላት በተለይ ደግሞ ወደ ዘላቂ የልማት ግቦች ብቻ ሳይሆን ዘላቂ የፋይናንስ ስርዓት የመዘርጋት ስራዎች ውስጥ እየገባን ስለሆነ በአጠቃላይ ኢትዮጵያን ራሷን ችላ መቆም የምትችልበት ስራ ላይ ሁሉም ባለድርሻ አካላት ከጤና ባለሙያውም ከግሉም ከመንግስትም ከአጋር ድርጅቶችም ተባብረን የመናበብና የሚመጡትን ነገሮች ደግሞ በፍትሐዊነት ከዛ ደግሞ በዘላቂነት ለህብረተሰባችን ማድረስ የምንችልበትን ስራ አብረን እንድንሰራ በታማኝነት ህብረተሰባችንን ማገልገል የሚያስፈልገን ስራ ስለሆነ ለዚህ የሁላችንም ትብብር የሚፈልግ ስለሆነ እንደ አደራም እንደገና ደግሞ እኛም በዚህ ውስጥ አብረን እንደምንሰራ መግለጽ እፈልጋለሁኝ። እንግዲህ የሚያስፈልገን ትልቁ ስራ ምንድን ነው? አለመዘናጋት፣ መከላከሎች ላይ ያገኘናቸውን ውጤቶች ማስጠበቅ፣ የአንድ ጊዜ ስራ ስላልሆነ በተከታታይ የምንሰራቸው ተቋሞቻችን፣ ፋርማሲዎቻችን፣ የጤና ተቋማት ጭምር ይህንን አስጠብቀን እንድንቀጥል ትብብር ያስፈልጋል። እነዚህንም ደግሞ ሁሉም ባለድርሻ አካላት ከቁጥጥር ጀምረን እስከ ተደራሽነት ስራ ላይ ያለመዘናጋት ለአንድ ሶስት ብቻ ሳይሆን የምንቆምበት አሁን ለቀጣይ የምንሰራበት ስራ ላይ ሁሉም ትብብሩን እንዲያደርግ በዚሁ ጥሬን አቀርባለሁኝ። እኛም ደግሞ ተባብረን የምንሰራ ይሆናል። የበሽታ ተጋላጭነት የሚጨምርባቸው ወራት እንደመሆናቸው በተለይ በባለፈው ወር እንደምናስታውሰው ከክረምት ከዘጋም በኋላ ትምህርት ቤት ልጆች የሚገቡበት ጊዜ ስለነበረ በጉንፋን የተለያዩ ፍሉና የተለያዩ ነገሮች የሚጨምሩበት ጊዜ እንደመሆኑ እነሱ ላይ ቅኝቶቻችንን አጠናክረን እንቀጥላለን። ግን ሰዎች በተለይ ከኮቪድ ከተማርናቸው ትምህርቶች በመውሰድ ራስን የመከላከል የራስ ንጽሕናን መጠበቅ በተለይ ደግሞ እጃችንን፣ ሌሎችም ለቫይረስ ተጋላጭ የሚያደርጉ ነገሮች የመቀነስ ነገሮች ላይ ስራ ይፈልጋል። በወባም ቢሆን በተለያዩ ነገሮች የሚሰሩ ስራዎቻችን በህብረተሰብ የሚሰሩ ስራ ስለሆኑ አጎበርን ብናከፋፍል ያንን ተጠቃሚ የሚያደርገው ራሱ ህብረተሰቡ ነው። ስለዚህ በግል ደረጃ የሚሰሩ ስራዎች አሉ። ስለዚህ የምንሰጣቸውን የመከላከያ የሚሆኑ የማከሚያ መሳሪያዎቻችንን ወይም ከአጎበር ጭምር የምንሰጣቸውን መጠቀም ግዴታ ያስፈልጋል ማለት ነው። ተጋላጭነት ባለባቸው ቦታዎች ላይ የሚሰጡ የህክምና ግብዓቶች ስለሆኑ እነዚህን በታማኝነት ለራስ መውሰድ ህብረተሰብንም ራስንም ጤና ለመጠበቅ ስለሚያግዝ እንዛ ላይ ማህበረሰቡን በዚህ እንዲያግዘን ሚዲያ አካላት በተለይ የማንቃት ብዙዎቹ የጤና ስራዎቻችን ውስጥ ታሞ ከመማቀቅ አስቀድሞ መጠንቀቅ ነው የሚባለው። ስለዚህ መከላከልን አተኩረን የምንሰራው ስራ በጤና መረጃዎች መድረስ ለህብረተሰባችን መድረስ ትልቅ የእናንተ ጉልህ ሚና ስላለ እዚህ ላይ አሁንም ተባብረን እንድንሰራ ህብረተሰባችንን በማንቃት አብሮን በመስራትና በመከላከል ላይ የጋራ አሻራችንን እንድናስቀምጥ አደራ ላለሁኝ። ተባብረን የ2018 የመጀመሪያው ሩብ ዓመት የተገኙ ውጤቶችን በማስጠበቅ ራሳችንን በመጠበቅ እንደገና ደግሞ ከእኛ ባለፉ ደግሞ ተላላፊ ያልሆኑ በሽታዎች፣ ተላላፊ የሆኑ በሽታዎችንም በጋራ በመከላከል አገራችን ዘላቂ የሆነ ጤናማ የሆነ ትውልድ እንዲኖራት ተባብረን እንሰራለን እላለሁ። ክብርት ዶክተር መቅደስ ዳባ ለጊዜዎት ከልብ አመሰግናለሁ። ተመልካቾች ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የቲቪ ፓርላማ ለዛሬ የያዝነው ወቅታዊ ጉዳይ ፕሮግራም ይህንን ይመስል ነበር። ከፕሮግራሙ ጋር ኃይለማርያም አየለ አብሬያችሁ ቆይታ አደረኩ። ስለተከታተላችሁን ከልብ እናመሰግናለን። ጥሩ ጊዜ